ጤና ይስጥልን የአሻም ተከታታዮች፣ ለዛሬ መጋቢት 19 2017 ዓ ም ያጠናቀርናቸው የምሽት ዜናዎቻችን የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ። በትግራይ ክልል ከ1 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተገለጸ። በአዊ ብሔረሰብ ዞን አዲስ ቅዳም ከተማ የባጃጅ አሽከርካሪዎች ስራ ካቆሙ አንድ ሳምንት እንዳለፋቸው ተናገሩ። የፍቼ ጫምበላላ በዓል ያለምንም የጸጥታ ችግር ተከብሮ ማለፉን የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። ለተያዘው የምርት ዘመን አምስት ሚሊዮን ገደማ የአፈር ማዳበሪያ ወደ መጋዘን ማስገባቱን የኦሮሚያ ክልል ግብርና ቢሮ ገለጸ። በኮንጎ የሚንቀሳቀሱ ታጣቂዎች ተጨማሪ ግዛቶች ሊቆጣጠሩ እንደሚችሉ የተባበሩት መንግስታት ድርጅት አስታወቀ። አስቀድመን ያዝናቸውን ርዕሰ ጉዳዮች ጨምሮ የቢዝነስና ምጣኔ ሀብት እንዲሁም የስፖርት ዘገባዎችን አካተናል። የእለቱ ተረኛ አሳላፊ አዲስ እንግዳ ሰውነኝ። አብራችሁን እንድትቆዩ ጋብዛለሁ። ወደ ዜናዎቹ እናልፋለን። በትግራይ ክልል ከአንድ ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸው ተገለጸ። በፕሪቶሪያው የተደረሰው የሰላም ስምምነት ተፈጻሚ ባለመሆኑ ተማሪዎች ከትምህርት ገበታ ውጭ ሆነዋል ሲል የክልሉ ትምህርት ቢሮ ለአሻም አስታውቋል። የክልሉ ጊዜ አስተዳደር ትኩረቱ ፖለቲካው ላይ ብቻ በመሆኑ ተማሪዎች ወደ ትምህርት ገበታቸው እንዳይመለሱ አድርጓል ያለው ደግሞ የክልሉ ወጣቶችና ስፖርት ቢሮ ነው። መስከረም አዲሱም በሰሜኑ ጦርነት ምክንያት በርካታ ማህበረሰቦች ለተለያዩ ጉዳቶች ተጋልጸው እንደነበር ከአሁን ቀደም በተደጋጋሚ መዘገቡ የሚታወስ ነው። በሰሜን ኢትዮጵያ በተለይም በትግራይ ክልል ተከስቶ በነበረው ጦርነት ምክንያት ከትምህርት ገበታቸው ተፈናቅለው እስካሁን ወደ ትምህርት ገበታቸው ያልተመለሱ ተማሪዎች መኖራቸውን አሻም ከክልሉ ትምህርት ቢሮ ጋር ባደረገችው አጭር የስልክ ቆይታ ለማወቅ ችላለች። የትግራይ ክልል ትምህርት ቢሮ የኮሚኒኬሽን ዳይሬክተር ስዩም ሀጎስ እንደገለጹት በእቅድ ደረጃ ተይዞ የነበረው ሁለት ነጥብ አራት ሚሊዮን ተማሪዎችን ለመመዝገብ ታስቦ እንደነበር በመግለጽ ነገር ግን በተለያዩ ምክንያቶች አማካኝነት ወደ ትምህርት ገበታ ሊመዘገቡ የቻሉት አንድ ነጥብ ሁለት አምስት ሚሊዮን ተማሪዎች ብቻ ናቸው። አያይዘውም ከታሰበው ቅድ አንጻር ከአንድ ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው የተመለሱ መሆናቸውን አንስተዋል። ተማሪዎቹ በተለያዩ ሁኔታዎች ወደ ትምህርት ገበታቸው እንዳልገቡ ያነሱት ዳይሬክተሩ፣ ለተማሪዎቹ ወደ ትምህርት ቤት ገበታ አለመመለስ ዋነኛ ምክንያቱ የፕሪቶሪያው ስምምነት ተግባራዊና ተፈጻሚ አለመሆኑ ነው ባይ ናቸው። ስምምነቱ አግባብነቱን ተከትሎ ገቢራዊ አለመሆኑ ከፍተ ኛ ቁጥር ያላቸው ተማሪዎች ወደ ትምህርት ገበታቸው እንዳይመለሱ አድርጓል ሲሉ ከአሻም ጋር ባደረጉት አጭር የስልክ ቆይታ አብራርተዋል። የትግራይ ክልል ትኩረት የሚሻ ጉዳይ በመሆኑ ልዩ ትኩረት ሊሰጠው ይገባል። ለዚህም የተቀናጀ ክትትልና የበጀት ድጋፍ እንደሚያስፈልግ አያይዘው ተናግረዋል። ዳይሬክተሩ አሁን እኛ እንደ ቅድ የያዝነው ወደ ሁለት ነጥብ አራት ሚሊዮን አካባቢ ተማሪ እንድንመዘገብ ነበር። ከዚህ መሀሉ አንድ ነጥብ ሁለት አምስት አካባቢ ወደ ትምህርት ገበታ መጥተዋል። የተቀሩት በተለያዩ ምክንያቶች ናቸው። አንደኛውና ዋነኛው ምክንያት ምዕራብ ትግራይ እንዳለ ተማሪ ኢንክሉድ አልተደረጉም። በዚህ ዳታ ውስጥ መምጣት ነበረባቸው፣ ግን በአማራ ኃይሎች ወይም በፌዴራል መንግስቱ ስር ስላለ ይህን ያህል ተማሪ፣ ምን ያህል ተማሪ እንዳለ ወደ ትምህርት ገበታው እንደተመለሰ የምናውቀው ነገር የለም። ሁለተኛ በሻዕቢያ በተያዙ አካባቢዎች ሰሜን ምዕራብም፣ በምስራቃዊ ዞንም፣ በማዕከላዊ ዞንም ሻዕብያ ስር ላሉ ትምህርት ቤቶች አሉ አካባቢ ያሉ እዚያ አካባቢ ያሉ ነዋሪዎች ወደ ትምህርት ገበታ ያልተመለሱ አሉ። መጡ ቶሪያው ስምምነት ሙሉ በሙሉ ባለመተግበሩ እንደዛ ይቀና። የፕሪቶሪያው ስምምነት ሙሉ በሙሉ ባለመተግበሩ የተፈጠረ ችግር እና የደረሰባቸው ናቸው። ያው ሁኔታዎች ላይ ስለተገለጸ ብዙ ችግሮች ትኩረት ሰጥቶ መስራት ነው። በተለይ ደግሞ ፌዴራል መንግስቱ አስፈላጊውን በጀት መስጠት ነው። በትግራይ ክልል የሚታየው የፖለቲካ ቀውስ በተማሪዎቹ ላይ በተለይም ወደ ትምህርት ገበታቸው ላለመመለስ የራሱ የሆነ ተጽዕኖ አለው ያሉት ደግሞ የትግራይ ክልል ወጣቶች ቢሮ ኃላፊ ሀዩሽ ሱባጋዲስ ናቸው። ባለፉት አመታት ተከስቶ የነበረው ጦርነት በትምህርት ቤቶቹ ላይ ከፍተኛ ጉዳት አድርሷል የሚሉት ኃላፊው አሁን ላይ በትምህርት ቤቶቹ ላይ ጥገና ሊደረግባቸው ይገባል ብለዋል። አያይዞም የክልሉ ጊዜያዊ አስተዳደር ትኩረቱን ከፖለቲካ ጉዳይ ባለፈ ወደ ማህበራዊ ጉዳዮች ሊያዞር ይገባል ሲሉ ማሳስበዋል። ያ ካልሆነ ግን አሁንም ቢሆን የተማሪዎቹ ወደ ትምህርት ገበታ የመመለስ ጉዳይ አሳሳቢ ያደርገዋል ይላሉ። በክልሉ የሚታየውን የበጀት እጥረትም ሊፈታ እንደሚገባ ኃላፊው አስገንዝበዋል። አሁን በትምህርት ቤት አካባቢ ያለው ችግር ምንድን ነው? ትምህርት ቤቱ ወንበር ጠረጴዛ የለውም፣ መጽሐፍ የለውም፣ መምህር ለለ ይህ ነገር አንድ ነገር ነው ማለት ነው። ትምህርት ቤቱ ቆንጆ ትምህርት ቤት የነበረው ቆርቆሮ እና መስተዋት ወንበር የሌለው ተማር ስትለው ሳይኮሎጂ ይጎዳል። ይሄ በመሆኑ ምክንያት ተማሪው ወደ ትምህርት ቤት ለመመለስ አይችልም። ያው ሌላም ትግራይ ውስጥ ያለው አሁን የፖለቲካ ሲኦው አለ ይሄም ራሱ የራሱ ግርሻ ይኖረዋል። ክልል መንግስት እንግዲህ ትምህርት ቢሮ የሚሰሩ ስራ ይኖራል። እንደ ወጣት ቢሮኛ፣ ግን ወጣቱ ወደ ትምህርት ወደ ስልጠና እንዲመለሱ የመቀስቀስ ስራ እንሰራለን። የበጀት የትራንስፖርት የነዳጅ የጥረ ስላለ ግን መኪኖ ዋዝ በጣም እቅድ አውጥበት እቅዱ ግማሽን የማንሰራበት ጊዜ ስለሚበዛ ያለው ሁኔታ ከክልሉ አቅሚ ውስንነት ጋርም የሚታይ ነገር አለ። ትኩረት ያለ መስጠትና ፖለቲካ ውስጥ ካልተረጋጋ ደግሞ አብዛኛው ጊዜ እዚህ ላይ ሳይሆን ፖለቲካው ላይ ስለሚጠፋ ትኩረት ማጣትን ነገር ያጋጥማል። ክልል መንግስት ይህን ትኩረት አድርጎ መጥፋት አለበት። በክልሉ ወደ ትምህርት ገበታ ያልተመለሱ ተማሪዎች ቁጥር ከፍተኛ በመሆኑ የክልሉና የፌዴራል መንግስት ከፍተኛ ትኩረት ሊሰጡት እንደሚገባ ተመላክቷል። በክልሉ የሚታየውን የፖለቲካ ቀውስ ተከትሎ በተማሪዎቹ ላይ የሚደርሰው ተጽዕኖ ቀላል አይደለም። ትኩረት ሊሰጠው እንደሚገባም ምክረ ሀሳብ ተሰጥቷል። በአዊ ብሔረሰብ ዞን አዲስ ቅዳም ከተማ የባጃጅ አሽከርካሪዎች ስራ ካቆሙ አንድ ሳምንት እንዳለፋቸው ተናገሩም። የአዲስ ቅዳም ከተማ ከንቲባ ጌታቸው ታፈረ በበኩላቸው በከተማዋ የታገደ የባጃጅ እንቅስቃሴ የለም ብለዋል። መሰረት ነቃ አዘጋጅቶታል። መሀመድ ንጉስ አብዱ ያቀርበዋል። በአማራ ክልል አዊ ብሔረሰብ አስተዳደር ዞን አዲስ ቅዳም ከተማ ከአንድ መቶ በላይ የሚሆኑ የባጃጅ ባለ ንብረቶች ስራ ካቆሙ አንድ ሳምንት ማሳለፋቸውን ለአሻም ተናግረዋል። የባጃጅ አሽከርካሪዎቹ ከስራ ሲታገዱ የመጀመሪያቸው እንዳልሆነ አስቀድመው ካሁን ቀደም ለተከታታይ አስር ወራት ታግደው መቆየታቸውን አስታውሰው ተናግረዋል። ከአሻም ጋር ቆይታ ያደረጉት የባጃጅ አሽከርካሪዎቹ በከተማው ሰላም ታክሲ ባለንብረቶች ማህበር በተሰኘ የአሽከርካሪዎች ማህበር ውስጥ ብቻ ከአንድ መቶ በላይ የባጃጅ ተሽከርካሪዎች አሉ ያሉት ቅሬታ አቅራቢው ስራ ካቆምን አንድ ሳምንት አልፏል ብለዋል። ሰባት ቀን ሆኖናል። አዎ እዚህ በፊት በእርግጥ ያው እናንተ ላይ አላደረስነውም እንጂ ለአስር ወራት ያህል ተዘግቶ ቆይተን ነበረ። የአገር ሽማግሌም ልከናየነ፣ የሃይማኖት አባቶችንም ልከናየነ፣ መፍትሄ አጠን ነበረ የተወሰነ ጊዜ። አሁን አንድ ወር ነው ሁለት ወር ደግሞ ያው በራሳቸው ፈቃድ ላይ ተንቀሳቀሱ አሉና መልሶ አሁን ደግሞ ዘጉት። በዚህ ነው እናንተ ያደረስነው አቅም በላይ ሲሆን ነው እንጂ እዚህ በፊት በእርግጥ ለአስር ወራት ያህል ቁመን ቆይተናል። መቶ አራት ባጃጆች አሉ። ባለማህበር ነን። ማህበራዊ ራሱ የቻለ ማህበር አለን። ስራ መታገድ የመጀመሪያ ጊዜ አይደለም እና መጋቢት አስራ ሁለት ቀን ጀምሮ እስከ ዘንድሮ ህዳር አካባቢ ነው የጀመርነው። ያው መጀመሪያ ሰላሙን ምክንያት በማድረግ ነበር የተባለው። ከዛ በብዙ ድርድር በሀገር ሽማግሌን በምንም ከተጀመረ በኋላ ያወጣ ገበያል ነው እየሰራ ነበር። አሁን ባለፈው ሐሙስ ዕለት፣ ትላንት ሳምንት ያለፈው ምክንያቱንም አላወቅነ ምንም አላወቅነ። በቃ ኬላ ላይ ስንሄድ እንዳታልፎ ተብሏል ተባልነ ከዛ ስንጠብቅ አምሽተን አስራ አንድ ሰዓት አካባቢ ላይ በጣም የሚያድሩትም የሚወጡትም አለዛም ህዝቡ እንዲበተን ነገራቸው ስንላቸው አስራ አንድ ሰዓት ላይ ዳፉ ተብለውና ከአስራ ሁለት ሰዓት በፊት ያው መንቀሳቀስ አይቻልም በዛ መልኩ እንትና ነው አረቡን በጠዋት ወጥተን የባጃጅ ስራ አስኪያጅ ለማህበር አለው እጣ እየተማታነ ነው በወረፋ የምንሰራውና ዛሬ እጣ የለም ምናምን ብለው ደወሉለት ለአንደኛው አባል አሽከርካሪዎቹ ዋክለው ለተከታታይ ሰባት ቀናት ስራ መፍታታቸውን ተከትሎ ደረሰብን ያሉትን ኢኮኖሚያዊ ቀውስ አስረድተ ተገኝተዋል። የባጃጅ ስራ ከእጅ ወዳፍ ነው ያሉት አሽከርካሪዎቹ። ስራ በማቆማችን መቸገራችን ሳያንስ አንዳንድ ክፍያዎችን ለመክፈል እስከ መበደር ደርሰናል ብለዋል። ሰፊ ግባማ ይባል አንደኛ፣ እኛ አሁን በግዳጅ ማለት ነው ሳንሰራ ቁመን ኑረንም በግድ ተገደን ግብር ከፍለናል። ግብር የከፈልነ ቢያንስ የሁለት አመት ጨፍልቀው የአስራ ሁለት ሺ ብር የከፈልነ አለነ፣ ስድስት ሺ ብር የከፈልነ አለን። በዚያ ላይ ደግሞ አሁንም የጤና ምድን ደግሞ አሁንም ቤት ለቤት እንደዚሁ በግዴታ ብለው፣ በእርግጥ እኛ የጤና ምድን መክፈሉን ተቃውመን አይደለም። ግን ስራ ሳይኖረን ደግሞ እሱን ግዴታ ተብሎ አሁንም ሺ ሁለት መቶ ብር ዝም ብለን ማለት ነው። ይህን ሁሉ አሁን የምነግረህ የምንከፍለው እየተበደርነ ነው። ሰርተን እንከፍላለን በሚል ተስፋ አድርገን እንጂ ገንዘብ ኑረን አይደለም። አሁን አንድ ሰው ባጃጅ ሰርቶ እንደማይቀየር ይታወቃል። ግፋ ቢል የዕለት ጉርሱን ነው ይዞ የሚገባ የሚችለው። አሁን ሰዓት ከተማ ላይ አምስት ወር ወይም አስር ብር ለቅማ ህይወት ይቀይራል ተብሎ አይታሰብም። ካለው ሁኔታ አንጻር ግማሻችንም የሚያሳድግ መስሎን ወደዛ ስራ ይገባናለን። ግን ግማሾቹ ደግሞ ካለው ሀቅም አንጻር ሌላ ነገር መግዛት አልችል ሲሉ ባለ ሀቅም ሲንቀሳቀሱ ለመቆየት ወደ ባጃጅ የተሰማራ ብዙ ነው። በእርግጠኝነት ተነኝነት ኋላ ባጃጆችን ምን ያውቃለሁ። አሻም በአዲስ ክዳም የባጃጅ አሽከርካሪዎች ያሰሙትን ቅሬታ መነሻ በማድረግ ለከተማዋ ከንቲባ ጌታቸው ታፈረ ስልክ ደውላለች። የከተማዋ ከንቲባ በበኩላቸው በከተማቸው ስራ የፈታ የባጃጅ ተሽከርካሪም ሆነ አሽከርካሪ እንደሌለ ተናግረዋል። አክለውም በከተማዋ ስራ ቁም ያለው የሚል አካል ካለ የተሳሳተ ነው ሲሉ አብራርተዋል። ባጃጆችን በተመለከተ አሁን ስራ ቁም ያለው የሚል ባጃጅ ካለ በጣም የተሳሳተ ሰው ነው። አሁን ከተማ ውስጥ እየተጓዙ ነው ያለው ባጃጆች እየተንቀሳቀሱ እየሰሩ ነው ያለው። ጽንፈኛውን ፈርተው ጽንፈኛው ቀረጥ ስለሚያስቀርጣቸው ከአንድ ባጃጅ ሞተር በወጡ ቁጥር ይቀበላቸዋል። ይህንን ሰግተው የቆሙ ባጃጆች ካልሆኑ በስተቀር በእኛ በኩል አትወጡም ተብሎ የታገደ ባጃጅ የለም አሁን ስራ ላይ ነው ያሉ ከንቲባው አክለውም በከተማ የሚንቀሳቀሱ የባጃጅ ባለንብረቶችን እንደሚያወያዩ አስቀድመው ሕጋዊ አሰራሩ ተከትሎ መሰራት እንዳለባቸው የግንዛቤ ማስጨበጫ ስራ ከመሰራት ባሻገር ስራ እንዲያቆሙ የተደረገበት አግባብ አለመኖሩን ተናግረዋል። በክልሉ ከሚስተዋለው የጸጥታ ሁኔታ አንጻር የባጃጅ አሽከርካሪዎች ወንጀል ነክ የሆኑ ተግባራት ውስጥ እንዳይሳተፉ የሚያስችል ውይይት በየጊዜው እንደሚያደርጉ አስቀድመው ዛሬ ላይ ላይ በከተማዋ የባጃጅ እንቅስቃሴ መኖሩን አብነት ጠቅሰው አስረድተዋል። በእኛ በኩል ብዙ ጊዜ ባጃጆችን እናወያያለን ከሚፈለገው በላይ እንዳይጭኑ ከተሰጣቸው ወሰን በላይ እንዳያልፉ እና የመሳሰሉ ህገ ደንቦችን ማክበር እንዳለባቸው እና መንጃ ፍቃድ ይዘው ማሽከርከር እንዳለባቸው እና ወንጀል ነክ የሆኑ ድርጊቶች እንዳይፈጽሙ በተደጋጋሚ እንወያያለን ካለው የጸጥታ ሁኔታ ጋር አያይዘን ማለት ነው። ከዛ ባሻገር ግን አሁን ከተማው ላይ የሆነ በቀረጻ ደረጃ ቀርጾ የሚልክልህ ሰው ቢገኝ የምታውቀው ደውልና፣ ባጃጆች ሲንቀሳቀሱ ቀርጾ ይልክልህ ይችላል። በመጨረሻም ከአሻም ጋር ቆይታ ያደረጉት የባጃጅ አሽከርካሪዎች ስራ ማቆማቸው ተከትሎ ደረሰ ይገባብን ያሉትን ማህበራዊና መጣኔ ሀብታዊ መቃወስ ደጋግመው ተናግረዋል የፊቼ ጨንበላላ በዓል ያለምንም የጸጥታ ችግር ተከብሮ ማለፉን የሲዳማ ክልል ባህል ቱሪዝም እና ስፖርት ቢሮ አስታወቀም ቢሮ ከአሻም ጋር ባደረገው ቆይታ በበዓሉ ከአንድ ሚሊዮን በላይ ታዳሚዎች የተገኙ ሲሆን በደማቅ ሁኔታ ተከብሮ መጠናቀቁም ተገልጿል ተጨማሪ አለን በሲዳማ በየዓመቱ በተለያዩ ጊዜያት የሚከበረው የፊቼ ጨንበላላ የሲዳማ ዘመን መለወጫ በዓል በዘንድሮ የ2017 ዓ ም መጋቢት 18ና 19 ያለምንም የጸጥታ ችግር ተከብሮ መጠናቀቁን የክልሉ የባህል ቱሪዝምና ስፖርት ቢሮ የባህል ዘርፍ ኃላፊ የሆኑት ዳዊት ደንጊሶ ለአሻም ነግረዋታል። እንደ ኃላፊው ገለጻ በዓሉ ለሁለት ተከታታይ ቀናት የሚከበር ሲሆን በዘንድሮ የበዓሉ አከባበር በመጀመሪያው የበዓሉ ዋዜማ ዕለት በርካታ እሴታዊ እና ትምህርታዊ መርሃ ግብሮች ስለመዘጋጀታቸው አብራርተዋል። የአከባበር ስነስርዓቱ ከትላንት ጀምሮ ነው የተጀመረው። ትላንት እለቱ ቀባዶ ነበረ። አራት የሳምንት ቀናት እለታት አሉ። በሲዳማ አቆጣጠር በቀባዶ ነው የሚውለው ፊጣሪ። በፊጣሪ ነው የተጀመረው። ሲምፖዚየም ነበረ፣ ጥናታዊ ጽሑፍ ቀርቦ ውይይት ተደርጓል። ፍቼ ውስጡ የሚይዛቸው እሴቶች ፍቅር፣ አንድነት፣ መተባበር፣ መደጋገፍ የእርቅ በዓል መሆኑን የሚያብራራ ጥናታዊ ጽሑፍ በሀባሳ ዩኒቨርሲቲ ቀርቦ ነበረ በሱ ላይ ውይይት ተደርጎ በአመሻሹ ላይ በሻፈቃ የቡሪሳሜ አመጋገብ ስርዓት ተካሄደ ኢትዮጵያ በማይዳሰሱ ቅርሶች ውስጥ ካስመዘገበቻቸውና ና በአደባባይ ከሚከበሩ በዓላት መካከል አንዱ የሆነው የሲዳማ ዘመን መለወጫ ፊቼ ጨምበላላ በባዕሉ ዕለት ከአንድ ሚሊዮን በላይ ቁጥር ያለው ታዳሚ ተገኝቶ እንደነበረ ነው ዳዊት የሚናገሩት ዛሬ ግን ጨምበላላ ነው ጨምበላላ የምውለው በቃ ባላንካ አይለት ነው ሰፍ በርካታ ህዝብ እየተሳተፈበት ሁኔታ ነው ማየት እየቻል ነው ስለዚህ ፍቼ ጨምበላላ በጣም በደማቅ ሁኔታ ባህላዊ አደባባይ ወይም ጉዱማሌ ነው የሚባለው ለከ አንድ ሚሊዮን በላይ ህዝብ እየተሳተፈበት በዓል ነው ብሎ ነው ማየት የሚቻለው ና በአሉ በርካታ ሴትና ትውፊት የያዘ በመሆኑ በተለይም ህጻናት እየተዘዋወሩ የሚጨፍሩበትና ነጻ የሚሆኑበት ነው ያሉት ሀላፊው ከ ከህፃናቱ ባሻገርም ለበርካታ ቀናት ታጥረው የቆዩ የግጦሽ አካባቢዎች ለእንስሳት የሚከፈቱበት በመሆኑ ለእንስሳትም የደስታ ቀን እንደሆነ ተናግሯል። እለቱ ከሌላው ዓመት በተለየ በደመቀ ሁኔታ ተከብሮ አልፏል ያሉት ዳዊት ከጸጥታ ጋር በተገናኘ ከአሻም ለተነሳላቸው ጥያቄ የሚከተለውን ምላሽ ሰጥተዋል። ከቱሪስት አንጻርም ከሀገር ከሀገር ውስጥና ከሀገር ውጭ በርካታ በርካታ ሰው ያው እንደተሳተፈ ነው ማየት የምቻለው። የውጭ ዜጎች ከወትሮው በተለየ ሁኔታ በስፋት የተሳተፉበት ሁኔታ ነው ያለው። ምሶ አጠቃላይ በጥሩ ሁኔታ ደማቅ በሆነ ሁኔታ ተከብሮ በርካታ የክልል አመራሮች በአገር ደረጃ ከተለያዩ ከክልል አመራሮች ፕሬዝዳንቶች የተሳተፉበት ሁኔታ ነበር እና በጋራ የኢትዮጵያ ሕዝብ ብሔር ብሔረሰቦች በጋራ ያከበሩበት በዓል ነው ማለት ይቻላል። እንዲህ ያሉ የአደባባይ በዓላት አከባበር በርካታ ቁጥር ያላቸውን የሀገር ውስጥ እንዲሁም የውጭ ሀገራትን ጎብኚዎች የመሳብ አቅም እንዳላቸው የሚነገርላቸው በመሆኑ የዘንድሮ የፊቼ ጨንበላ ላይ የሲዳማ ዘመን መለወጫ የቱሪስት እንቅስቃሴ ምን እንደሚመስል ኃላፊው ጨምረው ተናግረዋል። ያው ሰላሙ የአሁን ፊቼ ጨንበላ ላይ የሚሳተፍ ሕዝብ በሙሉ በሰላም በዓሉ በሰላም ተከብሮ እስከሚጠናቀቅ ድረስ የጸጥታው ነው ሁኔታው በጣም ጥብቅ ነበረ። እሰው በሰላም ገብቶ በሰላም የወጣበት ሁኔታ ነው። ምንም ኮሽታ አልነበረ። ስለዚህ ፊቼ ጨንበላለም እንትኑም እሴቱም ወደ ግጭት የሚያነሳሳ አይደለም። የሲዳማ የዘመን መለወጫ ፊቼ ጨንበላላ የጨረቃና ክዋክብት አቀማመጥን በማጥናት የሚከበር በዓል በመሆኑ ቋሚ ቀን እንደሌለው ይነገራል። ለተያዘው የምርት ዘመን አምስት ሚሊዮን ገደማ የአፈር ማዳበሪያ ወደ መጋዘን ማስገባቱን የኦሮሚያ ክልል ግብርና ቢሮ ገለጸም በክልሉ የኢንስፔክሽን ተጠቃሚ የሆኑት 11 ሚሊዮን የሚጠጉ አርሶ አደሮችን የዚህ አፈር ማዳበሪያ ተጠቃሚ ለማድረግ እየሰራ መሆኑን ቢሮ ከአሻም ጋር በነበረው ቆይታ አስታውቋል። ፍራኦል ኃይሉም በኦሮሚያ ክልል በተያዘው የበልግ የመስኖና የመኸር ወቅት ምርትን በአጠቃለለ መልኩ አስር ነጥብ አምስት ሚሊዮን ኩንታል ማዳበሪያ ግዢ ለመፈጸም በተያዘው እቅድ መሰረት እስካሁን ድረስ አምስት ሚሊዮን የሚደርስ የአፈር ማዳበሪያ ግዢ መፈጸሙና አሁን ላይ ወደ መጋዘን ማስገባት መቻሉን የኦሮሚያ ክልል ግብርና ቢሮ ምክትል ኃላፊ በሪሶ ፈይሳ ከአሻም ጋር ባደረጉት ቆይታ ተናግረዋል። ቢሮ አሁን ላይ የአፈር ማዳበሪያ ስርጭትን በዲጂታል በሆነ መልኩ ስራዎችን እያከናወነና በዚህም ለአርሶ አደሩ የግ የግንዛቤ ማስጨበጫ ስራዎችን መሰራታቸውን ገልጸው የኤክስቴንሽን ተጠቃሚ የሆኑ 11 ሚሊዮን ገደማ ለሚሆኑ አርሶ አደሮች የአፈር ማዳበሪያ ለማዳረስ እንቅስቃሴ እየተደረገ መሆኑንም አክለዋል። ማዳበሪያ ስርጭት በክልላችን በዚህ ዓመት ሁለቱንም የምርት ወቅት ማለትም በልግም መሰንና የምህር ምርትን አንድ ላይ ይዞ ወደ አስር ነጥብ አምስት ሚሊዮን ክንታሉ አቅደው ግዥ ሲፈጸመ የቆየው ነው። እስካሁን ድረስ ከአምስት ሚሊዮን አካባቢ የሚደርስ የአፈር ማዳበሪያ ወደ መጋዘኖቻችን ገብተዋል። እዛ ውስጥ ወደ ከሰባት መቶ ሺህ ክንታል አካባቢ ነው ስርቅ የተሰራጨው። ዋናው ወቅት አሁን ስለሆነ በዚህ ወቅት ላይ ይሄ ማለት እንትን ወቅትን የማያካትመ የመስኖ ወቅትን ላካትተ ነው የመኸሩን እና የበልግ ወቅትን ነው እያወራ ያለው። ስለዚህ ያለው እንቅስቃሴ ጥሩ ነው። እስካሁን ድረስ የአፈር ማዳበሪያ በመምጣት ላይ ነው፣ እየመጣ ነው። የመጣም ደግሞ አሁን ስርጭት የማምረናል። ስርጭት ላይ በጣም ማጠናከር አለብን፣ ጠንክረን መስራት አለብን ብለን ዛሬም ጭምር ከዞን መምሪያ ኃላፊዎች ጋርም ውይይት ነበርና በጣም የምናጣድፍ ነው ሆነው ያለው። ግን ከወትሮ በጊዜ መምጣቱ ላይ ብዙ መጥቷል፣ ግንዛቤን በዛ ላይ ፈጥረናል። በተለይም ዲጂታላይዝ ማድረግ አለብን ይሆን ባለፈው ስለጀመርን እሱን አስቀጥለ ስርጭቶቻችንን በቀጣይ ጊዜ የምናጠናክር ነው። ማ ነው የአፈር ማዳበሪያ ግዢው የሚፈጸመው በግብርና ሚኒስቴር በኩል በመሆኑ የገጠመው ችግር አለመኖሩን ያነሱት በሪሶ ወደ መጋዘን የገባውን የአፈር ማዳበሪያ ስርጭት የማድረግ እንቅስቃሴ በፍጥነት መደረግ ስላለበት ቢሮ እነዚህ ላይ ትኩረት አድርጎ እየሰራ መሆኑንም ገልጿል።

መድረስ ባለብን ቦታ ሁሉ ደርሰናል። ጣጣው ስርጭት ላይ ነው። ስርጭት ማጣረፍ አለብን። እሱ ላይ ነው እያየ ያለ በቀባው ልክ ስላላሰራጨን እሱ ላይ ስራ መስራት አለብን። እዚያ አርሶ አበሩም የሚያሰራጭው ቢሆንም እሱ ስራ ይሰራል። የጸጥታ ችግር ባሉባቸው አካባቢዎች የሚገኙ አርሶ አደሮችን በምን አይነት መንገድ ይህንን የአፈር ማዳበሪያ ለማዳረስ እቅድ ይዛቸዋል ስትል አሻም ላነሳችላቸው ጥያቄ ምክትል ኃላፊው አሁን ላይ በክልሉ አንጻራዊ ሰላም ማንሰራራቱን ገልጸው ሆኖም አሁንም ቢሮ ከሚመለከታቸው የጸጥታ አካላት ጋር በጋራ እየሰራ እንደሚገኝም ገልጸዋል። በክልላችን አጋጣሚ የጸጥታ ችግር የነበረበት አሁን ልክ በዚህ ዓመት ብቻ አለም ባለፈው አመታቶችም ነበሩ። አንጻራዊ ሰላምም አለ አሁን በዞኖች ሁለተኛ ደግሞ በመመለከተው ጸጥታ አካላት ጋርም ተባብረን ነው ስንሰራ የቆየ ነው። ባለፈው አመታትን መዝ ድረስ እሱ የምናጠናክረው እስካሁን ድረስ በዛ ነው። እንግዲህ እያጓጓዝን እና የመጋዘን እያከማቸን ያለ ነው። መጋዘኖች ላይ የደረሱ የአፈር ማዳበሪያዎችን ወደ አርሶ አደሩ ለማዳረስ ጠንከር ያሉ ስራዎችን ለመስራት እቅድ መያዙን የኦሮሚያ ግብርና ቢሮ ምክትል ኃላፊ በሪሶ ፈይሳ ገልጸው በዚህ የስርጭት ስራም ሁሉም የሚመለከታቸው አካላት ተገቢውን ትብብር ማድረግ እንደሚገባቸውም አጽንኦት ሰጥተዋል። አሁን ማድረግ ያለብን አፈር

ሁላችንም ይህችን ጊዜ በጣም መጠቀም አለብን። ሁሉ ነገር እንግዲህ ምርቱም ጭምር የምታሰበው ከጊዜ አንጻር ነው። ጊዜውን በትክክል ከተጠቀምን ምርቱንም በዛ ልክ ማግኘት ስለምንችል እዚህ ላይ ተጠናክረን ስራ ላይ መረባረብ አለብን የምል መልክታለን። ከዚሁ የአፈር ማዳበሪያ ጋር በተያያዘ ባሳለፍነው ነው ሳምንት ጠቅላይ ሚኒስትር አብይ አህመድ ከእንደራሴዎች አባላት ለተነሱ ጥያቄዎች ማብራሪያ በሰጡበት ወቅት ኢትዮጵያ ሀያ አራት ሚሊዮን ኩንታል የሚጠጋ ማዳበሪያ የሚያስፈልጋት መሆኑን አንስተው በዚህም ቀን 150 ሺህ ኩንታል ማዳበሪያ ወደ ሀገር ውስጥ እንደሚገባ መጥቀሳቸው ይታወሳል። ማዳበሪያው ሀገር ውስጥ ከገባ በኋላም እየገጠመን ነው ስላሉት ተግዳሮትም መናገራቸው አይዘነጋም። ኢትዮጵያ ሀገርን ማሻገር የሚችል ፈጠራ ማመንጨት የሚችሉ ብርቱ ሴቶች እንዳሏት ተገለጸም። ኢትዮጵያ በፈጠራው ረገድ ሀገርን ማሻገር የሚችሉ ብርቱ ሴቶች እንዳሏት የስራና ክህሎት ሚኒስትር ዴኤታ ሰለሞን ሶቃ ተናግረዋል። ኃይለ ገብርኤል ታደሰ የሥራና ክህሎት ሚኒስቴር ኢንተርፕርነርሺፕ ልማት ኢንስቲትዩት የተባበሩት መንግስታት ድርጅት ሴቶች ጉዳይና እናት ባንክ በመተባበር ባዘጋጁት ብሩህናት የተሰኘ ሀገር አቀፍ የሴቶች የቢዝነስ ስራ ፈጠራ ውድድር የሽልማት ስነስርዓት ተካሂዷል። በስነስርዓቱ ላይ ንግግር ያደረጉት የስራና ክህሎት ሚኒስትር ዴታ ሰለሞን ሶቃ ውድድሩ በበርካታ መንገድ ተወዳዳሪዎችን ተጠቃሚ ያደረገና በሀገር ደረጃ የሴቶችን ሚና እስከምን ድረስ መሆኑን መረዳት የቻልንበት ነው ብለዋል። ከስያመው እንደምንረዳው ድምቀትን ጉል ሆኖ መታየትን ያመለክታል። ከአስር ቀን በፊት በዚሁ መድረክ ያስጀመር ነው የብሩህ ኢትዮጵያ ተወዳዳሪዎች በእርግጥም በችሎታቸው ጎልተውና ደምቀው በመውጣታቸው ነበር ለሀገር አቀፍ ውድድር መብቃት የቻሉት ተወዳዳሪዎቹ በቆይታቸው በግል ጥረታቸው ያዳበሩትን የፈጠራ ብቃት ወደ ንግድ ሐሳብ መቀየር የሚያስችል ስልጠና አግኝተዋል። ስልጠናው ውስጣቸው ያለው ብርሃን እንዲደምቅ የበለጠ ጎልቶ በዙሪያቸው ላለው ሁሉ እንዲያበራ ተጨማሪ ኃይልና ጉልበት የሚጨምርላቸው ነበር። የእናት ባንክ ምክትል ፕሬዚዳንት ግስት አባተ ሴቶች እምቅ ኃይላቸውንና የፈጠራ ችሎታቸውን ሊጠቀሙበት የሚችሉት እንደነዚህ አይነት የራሳቸው የሆነ ምህዳርና እድልን መፍጠር ሲቻል እንደሆነ ገልጸዋል። እናት ባንክም ከሚኒስቴር መስሪያ ቤቱና ከሌሎች አካላት ጋር በመሆን እንዳዘጋጀውም ተናግረዋል። ፈጣሪ ሴቶች ያስፈልጉናል። ፈጣሪ ሴቶች ብቻ ሳይሆን ደግሞ በፈጠራ እምቅ እውቀታቸው የራሳቸውንም ህይወት ሆነ ለህብረተሰቡም ሊደርስ የሚችል ፕሮዳክት አውጥተው እኛ ደግሞ እንደ ባንክ እንደ እናት ባንክ የምናውቀውም ነገር ምንድን ነው? ዋናውን የባንክ ስራ ከማስፋትና ራሳችንን ከማሳደግ በተጨማሪ ሴቶችን በልዩ ሁኔታ ምንድን ነው የሚያስፈልጋቸው? ሴቶች ምን አይነት የብድር አገልግሎት ነው የሚያስፈልጋቸው የሚለውን ታትረን። ለዛ ደግሞ ፒላራችን ኢኖቬቲቭ መሆን ነው። ኢኖቬቲቭ ሆነን ነው እየሰራን ያለነው፣ ያልተሄደበትን መንገድ ያልተዳሰሰውን ሀሳብ ምክንያቱም አንድ ትልቅ ግዙፍ ተራራ የሚያክል ችግር ሲኖር ምን ያስፈልጋል? ኢኖቬቲቭ መሆን ያስፈልጋል። በተለመደው አሰራር ምንም አይነት ለውጥና ትልቅ ነገር መጠበቅ ስለማይቻል ይህንን ነው እንግዲህ በትብብር እየሰራን ያለ ነው። ተሸላሚ ከሆኑት መካከል ከአሻም ጋር ቆይታ ያደረጉት በውድድሩ ወቅት ከተለያዩ ሰዎች ጋር መገናኘት መቻላቸውንና በርካታ ጥቅሞችን ያገኙበት ቆይታ እንደነበርም ተናግረዋል። ትምህርቱ በጣም ቆንጆ ነበረ። ምክንያቱም ብዙዎቻችን ወደ ቢዝነስ ስንገባ በፓሽን ነው የምንጀምረው እንጂ እውቀቱን ይዘን አይደለም እና በጣም በብዙ ሀሳባችንን ፎከስ እንድናደርግ ወደ አንድ መስመር እንድናመጣው ትሬኒንጉ በጣም ረድቶናል። ከዛም ባለፈ ደግሞ ሽልማቱን ቢሆን አንድ ስቴፕ ያሰብነው ነገር ላይ ኢንቨስት በማድረግ ይጠቅመናል። ሽልማቱ ቆንጆ ነው በእርግጥ ጥሩ ጥሩ ቆንጆ ብዙ አይዲያዎች መጥተዋል። ያው እንግዲህ ከዛም መሀል ተመርጠን አስር ውስጥ የገባ ነው። ያው ለስታርታፕ ቢዝነሳችን ያግዘናል። ከዛም በላይ ከሽልማቱን በላይ ደግሞ እዚህ ጋር ያገኘናቸው ሰዎች አሉ እናት ባንክም፣ ኢዲያይም ብዙ ብዙ ከሰዎች ጋር ኔትወርካችን እንፈጥረናል። ና ከመቶ ሺህ ብሩ ወይም ከዚያም በላይ ብሩ በላይ እዚህ ጋ ያለው ኔትወርክ ይበልጣል። ነገ ላይ ቢዝነሱ ላይ ስንገባ የእነሱም ትልቅ ሳፖርት እንደሚያግዙን ያው ቃል ስለገቡልን ቆንጆ ይሆናል። ጥሩ ጊዜ ይኖረናል። በዚህ ውድድር ስራ ፈጣሪዎችን ማሰልጠንና ማብቃት በሚል ሀሳብን የተከተለ ሂደት የነበረው እንደሆነ ከመድረኩ ተገልጿል። የሴቶችን የስራ ጫና የሚያቀል የላቀና ችግር ፈቼ የሆነ የፈጠራ ስራ በማቅረብ አሸናፊ ለሆኑ አስር ሴት የፈጠራ ባለቤቶች ሽልማት ለመስራት በዛሬው ዕለት ተበርክቶላቸዋል። ተመልካቾቻችን ለዕለቱ ለዓለቱ የያዝነው ዜና ከመጠናቀቁ በፊት ርዕሰ ጉዳዩን እናስታውሳችሁ። በትግራይ ክልል ከአንድ ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው ተገለጸ። በአዊ ብሔረሰብ ዞን አዲስ ቅዳም ከተማ የባጃጅ አሽከርካሪዎች ስራ ካቆሙ አንድ ሳምንት እንዳለፋቸው ተናገሩ። የፍቼ ጫምበላላ በዓል ያለምንም የጸጥታ ችግር ተከብሮ ማለፉን የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። ለተያዘው የምርት ዘመን አምስት ሚሊዮን ገደማ የአፈር ማዳበሪያ ወደ መጋዘን ማስገባቱን የኦሮሚያ ክልል ግብርና ቢሮ ገለጸ። በኮንጎ የሚንቀሳቀሱ ታጣቂዎች ተጨማሪ ግዛቶች ሊቆጣጠሩ እንደሚችሉ የተባበሩት መንግስት ድርጅት አስታወቀ። ለዛሬ ዕለተ አርብ መጋቢት 19 ቀን 2017 ዓ.ም ያጠናቀርናቸው ናቸው ዜናዎች። ቀደም ሲል የተከታተላችኋቸውን ይመስሉ ነበር። ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። ከአሻም ቴሌቪዥን የሚተላለፉ አዳዲስና ወቅታዊ መረጃዎችን ለማግኘት ሁሉንም የማህበራዊ ትስስር ገጾቻችንን ማለትም ዩቲዩብ፣ ቴሌግራም፣ ፌስቡክ እና ቲክቶክ ፎሎ ላይክ በማድረግ ማግኘት እንደምትችሉ እየጠቆምኩ ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ አሻ